ራሱ በእኔ ህይወት እንደዚህ ነው። በነገራችሁ ላይ በጣም አክራሪ ጴንጤ ነበር የልጆች አባትና፣ ልክ እሱ ከላይ ላይ ሲቀል አምስን ሰምቲንግ የማይ ላይፍ አልኩኝ። ልክስ ቦሪንግ ነበርኩኝ። ጌታ ጌታ ብቻ ነበር። አሁን ብዙ ነገር ያጫውተኛል እና እኔ መንፈሳዊ ሰው ምናምን መፍራት አለባችሁ። ይሄ በምንም ሃይማኖት አክራሪ ሃይማኖተኛ ሰው ከእናንተ በላይ እግዚአብሔርን አውቅላችኋለሁ የሚላችሁ ሰው ያስፈራኛል ለማንም ሰው ነው የምላችሁ ለማንም ሰው ወጣት ልጅ ካለሽ እዚህ ውስጥ በእኔ እስፔሻሊ በሌላ ሃይማኖት መንካት አልፈልግም ግን በእኔ እምነት ውስጥ ካለሽ ከአንቺ በላይ ጌታ ኢየሱስን አውቀዋለሁ ላሳውቅሽ ብሎ የተጠጋሽ አገልጋይ ነኝ ባይ ምናምንን ሽሺ ፈታ ያለ እግዚአብሔርን የሚወድ እውነት ከአንቺ በላይ እግዚአብሔርን ላሳውቅሽ ይፈልጋለሁ የሚልሽ እግዚአብሔር ከአንቺ በላይ ይቀርበኛል ብሎ ብዙ ነገርሽን ቦሪንግ ከሚያረኖር እግዚአብሔርን በልቡ የሚወድ ይኖ አለምን ደግሞ ስትኖሪ እንደ ሰው ፈታ ብለሽ፣ ህይወት አጭር ናት። ፈታ ብለሽ አብሮሽ የሚያኗኑርሽ ወንድ ጋር ሆኜ እንጂ ሀሌሉያ ምናምን ህይወት አይሰጥም። እሱ እውነት ነው። እነሱ ደግሞ አስመሳዮች ናቸው። እሺ እናቱ እና ጴንጤ ከሆንሽ አክራሪ ጴንጤን እንዳትሽ፣ አይጠቅሙሽም፣ ውሸታሞሽ ናቸው። ጴንጤ የሆኑ ፈተ ያለ ጴንጤን ሚቅ የሚያጭስ ምናምን ማለት አይደለም። ህይወትን መኖር የሚፈልግ በቃ ህይወትን ኖርማል አድርጎ በቃ የለም የሚኖር ወንደን ያዥ አብሮ ዛሬ ልደታ ነው፣ ዛሬ ዩጎ ነው። አሁን ዛሬ ዩጎ ነው፣ ዛሬ ሚኪቸርች ነው፣ ዛሬ ምናምን እኮ የጴንጤ ዛሬ ልደታ ነው፣ ዛሬ ሚካኤል ነው፣ ዛሬ ገብርኤል ነው። እኮ የሆነባቸው እነዚህ እኮ አገልጋዮች ዜርሶ እኮ ቦሪንግ። በእውነት ስምንት ሰዓት ይሰራሉ፣ ስምንት ሰዓት ያገለግላሉ፣ ስምንት ሰዓት ይተኛሉ። ሶ ጊዜ አይሰጡሽም። ህይወት ደግሞ አጭር ናት። ስለዚህ ከወንድ ጋር ከወንሽ በጣም መዝናናት አለብሽ። አብረሽ መውጣት መግባት አለብሽ አብረሽ ስቶር መሄድ አለብሽ አብረሽ ሬስቶራንት መሄድ አለብሽ አብረሽ መዝናናት በቃ የለም ህይወትን ኢንጆይ ሳ ካላረግሽ አንቺ የአገልጋይ ሚስት ተብለሽ የእሱ አገልጋይ ገረድ ልትሆኚ አይገባም እውነት ህይወት አጭር ናት ስለዚህ ወጣት ልጅ ካለሽ እዚህ ውስጥ አገልጋይ ጥሩ ሰው ሆንልሻለሁ እግዚአብሔርን እወድሻለሁ ምናምን እግዚአብሔርን ስለምወድ ከእግዚአብሔር ጋር ስለምቀብር ጥሩ ባልሆንልሻለሁ ምናምን ብሎ የሚቀርብሽ ወንድ ህይወትሽን ሊሰርቅ ነው። ቢኬርፉል፣ ቢኬርፉል። ከኔ ተማሪ ከኔ ተማሪ ነው ቆንጆ። ስለዚህ ምንድን ነው የምልሽ ህይወትን የሚኖር እስፔሻሊ ደግሞ ሙሉ ጊዜ አገልጋይ ምናምን የሚባሉት ሌቦች ናቸው፣ እነሱ ፓጋኖች ናቸው። ስለዚህ ተጠንቀቂ ለማለት ወዳለሁ። ይሄ ከልቤ ለልቤ ሚል ፕሮግራም የላይ ነው። የወሮት በእውነት እንደ አገልጋይ የሚያስፈራኝ የለም። እኔ አገልጋይን ከሚይዝ ማለት ነው ሚቅ የሚያጨስን ወንድ ቢይዝ እሱን መልሰዋለሁ። አገልጋዮች ግን እውን የለም። እግዚአብሔርን ይቀርባሉ ሀሌሉያ ምናምን ስለሚሉሽ ምናቸውን ነው ምትመክር? ምናቸውን ነው ምትመክር? ሚቅ የሚያጨሱ እኮ ማጨስ ይጎዳሃል፣ አቁም፣ ብርን ሴቭ አደርግ ምናምን ብለሽ ተስትዋለሽ ገብቶሻል ግን እነዚህን ስታገቢያቸው፣ አንድ ጊዜ የላቸውም፣ ሁለት ይዋሻሉ፣ ሶስት ፎር ግራንት ነው የወሰዱት የእግዚአብሔር ምሕረት ሰው። እነሱ ምንም ነገር ቢያደርጉ በጸጋው በደሞ ተፈውሽ በጸጋው መኖር ሰው ነኝ ጸጋው ሰው ያደረገኝ ሰው ነኝ። በእግዚአብሔር ምረት ነው መንቀሳቀሰው ሀሌሉ ያመናምን ስለሚሉ ይሄ ለን ግፍን ይለማመዱታል። በጣም በጣም ግፈኞች ናቸው። በጣም ደፋሮች ናቸው። በጣም ሰውን በመበደል ማይጸጸቱ ሰዎች ናቸው። ስለዚህ ተጠንቀቁ። ቢቅምም የሚያጨሰው ግን አንተ እኮ ኃጢአተኛ ነህ አንተ እኮ ትቅማለህ ታጭሳለህ የእግዚአብሔርን መቅደስ እኮ በጭስና በቅጠል እኮ እያቆሸሽ ክን ስትዪው እራሱ እኮ ይጸጽተዋል። እውነት ነው የምልሽ። ስለዚህ ቢኬርፉል ቢኬርፉል። ለማለት ወዳለው ይህ ከአንድ ጴንጤህት ወደ ሌላ ጴንጤህት የተሰጠ ምክር ነው። እውነት አገልጋዮች እንደ ካቶሊክ ቤተክርስቲያን ጃንደረባ መሆን አለባቸው። ሚስት አግብተው ሊኖሩ እፈራለሁ። አሁን አንድ ሴት መጣ መቅድ አገልጋይ ላገባ ነው ብትለኝ እፈራላታለሁ። ስፔሻሊ ዘማሪ በጣም ነው እምፈራላት። ዘፋኝ አግቢ። ዘማሪ ከምታገቢ ዘፋኝ አግቢ። ቢያንስ ክለብ ሄደሽ አብረሽ ትዝናኛለሽ። እውነት አንድ ሻምፓኝ፣ አንድ ግላስ ኦፍ ሻምፓኝ አብረሽ ትጠጫለሽ። ይህንን ነው እኔ በህይወቴ ይህንን የተማርኩት።

ሂን አረጋለሁ እና ሜቢ አሁን ላለቅስ እችላለሁ። እሷን ቪዲዮ አይቼ በጣም አልቅሼ ነበርና ሺዝ ኦፕን ቡክ ምናምን እና እኔ አይ ሪሊ ቶት ምናምን ህይወቷ በጣም በቃ ፐርፌክት ህይወት ያላት ቢዩሪፉል እስቲ አሮማም ነበረች አይ ዩስት ዋች ላይክ ባክ ኢን ደ ዴይስ ኦን ዩቲውብ ፌስቡክ ምናምን እና ኢቨን ከኤክስ ሀዝበንዷ ጋር ገና ሲተዋወቁ ምናምን እና ፀጉሯን ስትላጭ ምናምን ትዝ አላችሁ እና ዩስቱ ዋቸር እና ናው አይሲ እናትናት ላይክ ሜንታሊ ብዙ ነገሮች የምታልፍበት ነገር አለ እና እና ሺስ ኦፕን ሊ ቶኪንግ አባውት እና እና ብዙ ሰው ብዙ ሰው የህይወት ቁስል አለ በነገራችሁ ላይ እና እኔ በህይወቴ ቅድስት እንዲሆን አያታለሁ ብዬ አስቤያለሁ። ቢኮዝ አይ ሪሊ ቶታል ላይፍ ኢዝ ፐርፌክት ሚስቶቻችሁ የምታስደስቱ ባሎች እግዚአብሔር ይባርካችሁ፣ ይጨምርባችሁ፣ ኃይል ጉልበት፣ ጸጋ ይጨምርላችሁ። ሚስቶቻችሁን በሁሉም አቅጣጫ የምታስደስቱ ስጋዊ ምኞት፣ በሁሉ፣ በደስታ፣ በአይምሮ ጤና፣ በኢሞሽናል ሄልዝ ሚስቶቻችሁን ምታስደስቱ ወንዶች እኔ አክባሪያችሁ ነኝ። እኔ በነገራችሁ ላይ ወንድ ልጅን ማከብረው ስፔሻሊ እዚህ አፕ ላይ ለሚስቶቻቸው ያላቸው ፍቅር እና ለቤተሰቦቻቸው ያላቸው ቦታ ነው። ሌላ እኔ ሌላ እዚህ አፕ ላይ ወንድን ማግኘት እራሱ በጣም ከባድ ነው። ወንድ ስላችሁ ማለት ነው። በእኛ ኢትዮጵያን ኮሚኒቲ ሲንግል መሆን እግዚአብሔር ህይወት ኔጋቲቭ ቶት ነው። ይሄ ቲንኪንግ ነው። ብዙ ሴቶች ባህላቸውን ፈጥተው ቤት ውስጥ አንድ ቤት ውስጥ ይኖራሉ፣ ትዳራለኝ ይላሉ። የጓደኛ ባል እኮ ሰባት ወራቸው አንድ ላይ ከተኙ እሱ ሶፋ ላይ ነው የሚያድረው። የሶፋ ላይ ቅመም ነው እስ ብሸል ባልሽ ሶፋ ላይ ተኝቶ አንቺ ከመኝታ ቤት ትተኛለሽ፣ አይንሽን ያይሻል፣ ኮሚኒኬት ትደራረጊያለሽ፣ ወይ ተጣልትሻል ቢቀርስ እና ብዙ ሴቶች ዊ አር ሄርቲንግ፣ ዊ አር ሄርቲንግ ሲሪየስሊ። ግን የልብ ጉዳታችንን ምናችንን ማናሳየው የኛ ማህበረሰብ ተጎዳው ካልን ተወደው ካለን ይረግጠናል። ይህ ባሴ ላክ የለም ይሰብረናል። ፖስት ፓርትም እዚህ አፕላይ ባይዘወይ፣ ዊክ ናት፣ እችኩ እብድ ናት፣ የአይምሮዋ ጤና እየተጓደለ ነው። ቢኮስ በመውለድ ምክንያት እንቅልፌን አልተኛም፣ በመውለድ ምክንያት ሆርሞናል ቼንጅ አለና፣ በመውለድ ምክንያት ፖስት ፓርትም ዲፕረስድ ሆኜ የነበረ ባለመተኛት ገላይ በመቀየሩ ኤንልሶ ላይክ ነው። ስፔሻሊ ፈርስት ታይም ማም ስትሆኑ፣ ፈርስት ታይም ማም ስትሆኑ ኖ ወዝ ላይክ ነው ላይፍ ዝ ፐርፌክት ምናም ምናምን ናው ውዝን አናወር ምናምን አስር አመት ማድረግ አለብሽ ሪስፖንስብሊ። ሰዎች አምጥተው ማላቀው ነፃን ማለት ነው። አምጥተው ጡቴሌ ሲያደርጉት እሱ ደግሞ ማለት ነው ማይልሽ ናቡ። ከዛ እንደዛ ነው ልጅሽን ፊድ ብታደረግ ብላ። ስት ዌርድ እኮ ነው ለመጀመሪያ ጊዜ ሲሆን ዌርድ፣ እና እንደዛ ነው። እና ብዙ ሰው ተጎድቷል ላይፍ እና ያ ብዙ ሰው ሊገባችሁ በማይችለው ሀዘን ውስጥ ሰዎች ይመላለሳሉ። እና ካይንድነስ ጥሩ ነው፣ ፍቅር ጥሩ ነው። ኢን ላይፍ ሲንግል ማሞች ካላችሁ እዚህ ውስጥ እኔ የልጆች አባት ካልሆነኝ ማንንም አልፈልግም፣ ልጆቼን ማሳደግ ነው የምፈልገው። ምት ነው አትሸውጂ፣ በልጅ ቆዳ ይቀበር የለም። ጎዴት ዴት አድርጊ ጌታ አድርግ። ፍቅር ሰውን ይቀየራል። እውነቴን ነው። ፍቅር ጥሩ ነገር ነው፣ በሰው መወደድ ጥሩ ነገር ነው። እና አናፍዬ ይኸውልሽ ለልጆቼ ብዬ ተሰሪ ምናምን በእንትና እናታትመሩ በያችን ዳርሲኖስማች እች ሹልፊቷ አሁን አፍቅራ እናቷን ያዋረደችው ሲንግል ማም ሆነሽ ሁለት ስራ ሰርተሽ መኪና ቤስት ካር ቤስት ላይፍ ለልጅሽ ቆፈና ሲ ያ ድርጊ ዶን ኤንድ ሲንግል ማም ሆነሽ ምናምን የሚኖር የሚሆነኝም የለም ለማመላ ምናምን አመለኛ ነ ምናምን ስል ኢትዮጵያውያን መቶ ሚሊየን ነን አለ። ከመቶ ሚሊየን እና ልጆችን ደግሞ ስታሳድጉ ክፋትንም አስተምሯቸው። ባይ ዘ ወይ ንጹህ ልጅን አድርጎ እንደማሳደግ በጣም ርስኪ ነገር የለም። ዓለምን ክፉ መሆኗን ልጆች መማር አለባቸው። ደግነትን ስታስተምሪ ንፉጎችም እንዳሉ ማስተማር አለብሽ። እውነትን ስታስተምሪ ዋሾዎች፣ ውሸታም ሰዎች እንዳሉ፣ መታመንን ስታስተምሪ መካድም፣ ከሀዲዎችም በዚች ዓለም ላይ እንዳሉ ልጆችሽን እንደውም ስትሬት ስማርት አድርገሽ ማሳደግ አለብሽ። እኔ እናት አልተማረችም ግን እንደዚያን ነገር አስተምራኛለች የምሬ ነው በእውነት ብዙ ነገር አስተምራኛለች እናቴ እናቴ ንጹ አርጋ አይደለም እንዲሁም እርግምም እባብም አርጋ አስተምራኛለች በእውነት ቸርች ምናምን ሄደሽ የሆነ የለም እኩያሽን ፈልጌ አብሮሽ ሚያረጅ አብሮሽ ህይወትን አብሮሽ ሊካፈል የሚችል ልጆች እኮ ጥሎሽ ሄዳሉ ልጆች ጥሎች ይህን እኮ የአንቺን አይነት ፍቅር ደግሞ ውሽ የሚያደርግ እኮ ዜርሰን ባዲ እውነት ለአንቺ አይነት ሴት የሚጸል የሚያለቅ ሰው እንደ እንዳለ ታውቂያለሽ፣ ፍላወርዬ እኔ በጣም በዚህ ለፓስት ስሪ ፎር መንስ እግዚአብሔር ብዙ ነገር አስተምሮኛል። በጣም ብዙ ነገር በህይወቴ በጣም ብዙ ነገር ተምሬያለሁ። ሰው እኮ በማግባት እኮ ሊደሰት አይገባም፣ ግን ሰው ብቻውን ሊሆን አይገባም። ሁን ለልጆቼ ይሰበራል ምናምን ልትይ ትችያለሽ ግን ያ አለመገጣጠም ነው። ያ በዚህ ሶስት ወር የገባኝ ይሄ ነው። በምድር ላይ በልጆቼ መወደድ ትልቅ ነገር ነው። በምድር ላይ እስፔሻሊ ወንዶች ልጆቼ ሲወዱኝ ምናምን፣ ቀጥሎ ወር ግን የተማርኩት በወንድ ልጅ መወደድን የመሰለ ነገር የለም። ስለዚህ ሲንግል ማም ከሆናችሁ ውዴታት፣ ቅድም በነገራችሁ ላይ ጉንፋን ይዞኝ ነበር፣ አሁን ለቆይ ነው እንጂ ሲንግል ዳዶች አለን ባይዘዌይ በጣም ምርጥ የሲንግል ዳሎች እንዳሉ ሁሉ ክፉዎችን ማጋጥም ሆናል። እና ፕሊስ ትራይ ቱ ቢ ጉድ። እና አሁን ጂጂ እና ዮኔ ተጣሉ ምናምን እኔ ቤት መታችሁ እንደዚያን ወሬ እንዳታወሩ። ቤት ታዩ እቴቴን ረገጠችው አይመጥንም። እዚህ ቤት ውስጥ ከሩቁ ስትታዩ እብዶች ትመስላላችሁ በነገራችሁ ላይ እና እንደዚያን ወሬ እኔ ጋር አይመጥንም። ይሰልቻላ ዮናስ ምግሉና አስራ ስድስት ዓመት ጂጂን ሰድቧታል እና ጋይስ ሳልወልድ በፊት ማለት ነው። ኢቨን በእውነት ልጅ እያለሁ ሲሰዳደቡ አሁን ደግሞ አረጀው የእነሱን ስድብ ልስ መሰዳደብ ልሰማል በጣም ኢንተርኔት ልና ከዛ ከፍ ማለት አለብን። ይሰለቻል፣ ይሰለቻል፣ በጣም ይሰለቻል።